ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 8 2017 .ም የምሽት ዜናዎችን ይዘንላችሁ ቀርበናል በወሎና በጎጃም ፋኖ የሚያደርገውን ተጋድሎ ሲቀጥል የአገዛዙ ጦር ደግሞ ንጹሐንን የመጨፍጨፍ ቀዳሚ ስራው ላይ አተኩሯል የብልጽግናው መሪ አብይ አህመድ አሊ የባህር ዳር ህዝብ እንዳይንቀሳቀስ አዘው በድንገት ወደ ከተማዋ ገብተው በድንገት ወጥተዋል ዝርዝር ዘገባለን በትግራይ ክልል ትጥቅ ያልፈቱ ከ250 በላይ ታጣቂዎች ያሉት ህወሃት አዲስ ስልጠናም እያካሄደ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 አብይ ድንገት ባህር ዳር በገቡበት እለት በክልሉ የተለያዩ አካባቢዎች ከባድ ውጊያዎች ተካሄዱ። በወሎና በጎጃም ፋኖ የሚያደርገውን ተጋድሎ ሲቀጥል ያገዛዙ ጦር ደግሞ ንጹሃንን የመጨፍጨፍ ቀዳሚ ስራው ላይ አተኩረዋል። የብልጽግናው መሪ አብይ አህመድ አሊ የባህር ዳር ህዝብ እንዳይንቀሳቀስ አዛው በድንገት ወደ ከተማዋ ገብተው በድንገት ወጥተዋል። የአማራ ፋኖ በጎጃም አምስተኛ ክፍለ ጦር የገረመው ወንዳወቅ ብርጌድ ሻለቃ አንድ እና ሁለት በወሰዱት እርምጃ በአራት ቦታዎች ጥፋት ሲፈጽሙ በነበረው ያገዛዙ ሰራዊት ላይ ቁሳዊና ሰብዓዊ ኪሳራ ድርስ ፋኖ ጥቃት የተረፉት የአገዛዙ ጦር አባላትም በቋሪት ወረዳ ኦረቦርን ቀማኛንና አጼ ውሃን ለቀው ወደ ገነት አቦ ከተማ ገብተዋል። ከቀኑ 10 ሰዓት እስከ 12 ሰዓት ተኩል በገነት አቦ ከተማና አካባቢዋ በተደረገ በተደረገው ደውጊያ የገረመው ወንዳወቅ ብርጌድ ፋኖች ታሪክ ሰርተዋል። በእለቱም ቁጥራቸው ያልታወቁ የአገዛዙ ሰራዊት አባላት ሲገደሉ፣ ሶስቱ ለፋኖ እጅ ሰጥተዋል። ከሳምንት በላይ የንጹሀንን ሀብትና ንብረት ሲቀማና ሲያወድም የሰነበተው የብልጽግና ሰራዊት የፋኖን ውጊያ መቋቋም ተስኖት አምሽተዋል። በአገዛዙ ጦር ውንብድና የተማረረው የቋሪት ወረዳ ማህበረሰብም የሞት ሽረት ትግሉን አጠናክሮ ቀጥሏል ሲል የፋኖ ምንጮች ተናግረዋል። በተመሳሳይ በዛሬው ዕለት የብልጽግናው አገዛዝ አብይ አህመድ አሊ ወደ አማራ ክልል መዲና ባህር ዳር ድንገት ተነስተው አምርተዋል። አብይ ይህን ጉዟቸውን ለጥቂት ታማኞቻቸው ብቻ በማሳወቅና ከተማ ውስጥ ግን ከፍተኛ ባለስልጣን ይመጣል በሚል ከፍተኛ የደህንነት ስራ እንዲሰራ አዘው ነበር ተብሏል። ሆኖም የአማራ ክልልም ሆነ የባህር ዳር ባለስልጣናት አብይ ወደ ከተማ እንደሚመጡ እንደማያውቁ ሰምተናል። ሆኖም ልክ ወደ ከተማ በሄሊኮፕተር እንደገቡ እርሳቸው እንቅስቃሴ በሚያደርጉባቸው አካባቢዎች ሰዎች እንቅስቃሴ እንዲቆምና ከፍተኛ ጥበቃ እንዲደረግ አዘው፣ በአውራ ጎዳናው ላይ ሳይክል የመንዳት ሱሳቸውን ካረኩ በኋላ በፍጥነት ወደ አዲስ አበባ መመለሳቸው ነው የተነገረው። ባህር ዳር ላይ መገኘታቸውንም በስፍራው ከነበሩ ባለስልጣኖቻቸውም ሆኑ ሚዲያዎቻቸው ውጪ ሌላው ከእርሳቸው የፌስቡክ ገጽ እንደተመለከተ ታውቋል። በመሆኑም ሰሞነኛውን አገራዊና ቀጠናዊ ውጥረት ተከትሎ አማራ ክልል በቁጥጥር ስር ነው ለማለት ጉዞውን እንዳደረጉም ታውቋል። ሆኖም በ ጅማ ከተማ ካድሬ ሰብስበው ከህዝቡ ጋር የተቃቀፉት አብይ በባህር ዳር ግን ካድሬም ቢሆን ከማምናቸው ውጪ አንድም የሰው ዘር እንዳላይ ብለዋል። በሌላ በኩል የአገዛዙ ጦር ሰሞኑን ከወልዲያ ከተማ በቅርብ ርቀት ከመቻሪስ ከስሪንቃና መርጦ ከባድ ሰብዓዊና ቁሳዊ ኪሳራ አስተናግዷል። ኪሳራ የደረሰበት ይህ ኃይልም ንጹሐንን ኢላማ ያደረገ ጭፍጨፋ እየፈጸመ ይገኛል። ከዚህ ጋር ተያይዞም ትናንት መጋቢት ሰባት ለ2017 ዓ ም ከንጋት ጀምሮ ቀን ሙሉ ከወልዲያ አላሙዲን ስታዲየምና ማርማ አቀነባበሪያ አካባቢ በተጠመዱ ሶስት መድፎች እንዲሁም ህዝቡን ለመጨፍጨፍ አመቺ ሆነ ቦታ ላይ በተጠመዱ የተለያዩ ሞርታሮች በርካታ ንጹሐን ተጨፍጨፍ ተጽፏል በዚህም በርካታ ቤትና ንብረት ተቃጥሏል ወድመዋል መርጦና ዘይት ዙሪያ በርካታ ደን እየተቃጠለም ይገኛል መርጦ ሚካኤል ቤተ ክርስቲያንም እሳቱ ሊደርስና ሊያቃጥል እንደሚችል ነዋሪዎች እሳቱን ማጥፋት ተከልክለው ባሉበት ሁኔታ ድምፃቸውን እያሰሙ ይገኛሉ ከጭፍጨፋው የተረፈው ህዝብም መርጦ ከተማና አካባቢውን ለቆ ተሰዷል ከከባድ መሳሪያ ጭፍጨፋው በተጨማሪ ዙፋን ጠባቂ ሰራዊቱ ቤት ለቤት እየዞረ ፋኖን ትደግፋላችሁ በሚል ሰበብ መኖሪያ ቤቶችንም እያቃጠለ ይገኛል በዚሁ በወሎ ቀጠና የአማራ ፋኖ በወሎው ቤተ አማራ፣ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ የሚገኙ ሁለት ከተሞችን ተቆጣጥረዋል። ባለፉት 24 ሰዓታት ውስጥ በመጀመሪያ ወደ ኮሬብ ከተማ ገብቶ ብርጌዱ በሰራ ኦፕሬሽን በብልጽግና ጦር ላይ ከፍተኛ ጉዳት አድርሰዋል። ከኮሬብ መልስ ወደ ደብረ ዘይት ከተማ የገባው የፋኖ ኃይል የአገዛዙን ጦር በታትኖ ደብረ ዘይትን በቁጥጥር ስር አውሏታል። በትግራይ ክልል ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች ያሉት ህወሃት አዲስ ስልጠናም እያካሄደ መሆኑ ተነገረ። በትግራይ ክልል ከፕሪቶሪያው ስምምነት በኋላ ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች ዛሬም በካምፕ ተቀምጠው እንደሚገኙ ተነግረዋል። በፕሪቶሪያው ስምምነት መሰረት በአንድ ወር ውስጥ ሁሉም ታጣቂ ትጥቁን አስረክቦ ወደ ማህበረሰቡ መቀላቀል ቢኖርበትም እስካሁን 25 በመቶ እንኳን አልተቀላቀለም። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ለዓለም አቀፍ ዲፕሎማት በእንግሊዝኛ በሰጡት ሐሳብ ላይ ግዙፍ ታጣቂ ኃይል በካምፕ ውስጥ እንደሚገኝ አንስተው ትጥቅ ለማስፈታት በሚሰራው ስራ ላይ በዶክተር ደብረጽዮን የሚመራው የህወሃት ቡድን እንቅፋት ሆኖብናል ብለዋል። ፕሬዚዳንቱ አክለውም ከመድፍና ከታንክ ውጭ ያለውን ሁሉንም ነፍስ ወከፍና የቡድን መሳሪያ እንደያዙ ተናግረዋል። አቶ ጌታቸው ረዳ በትግራይ ግዙፍ ኃይል አለ፣ ይህ ኃይልም ትጥቅ መፍታት አለበት ማለታቸው ደግሞ በትግራይ ጦር አዛዦች ጥርስ እንዳስነከሰባቸው ይታወቃል። በዚህም የክልሉ ጦር አዛዦች በመጨረሻም ጌታቸውን ከመቀሌ ወደ አዲስ አበባ አባረዋል። የጦሩ አዛዥ የትግራይን ህልውና ለማረጋገጥ ሲባል ፒዲፍ አይበተንም ይላሉ። በሌላ በኩል ደግሞ እነ ጀኔራል ምግበይ ኃይለ ከሰሞኑ አዲስ ያሰለጠኗቸውን ወታደሮች እያስመረቁ ነው። ህወሃት አለው ከሚባለው ከ200 ሺህ በላይ ጦር ተጨማሪ ጦር እያሰለጠኑ መሆኑ እየተገለጸ ነው። የትግራይ ጀኔራሎች ከባድ መሳሪያዎችንም ሆነ ወታደራዊ እንቅስቃሴዎችን እያደረጉና የተደበቁ መሳሪያዎችን እያወጡ መሆኑም ሲነገር ይሰማል። ይህ በእንዲህ እንዳለ የሳተላይት ምስሎች ይፋ እንዳደረጉት የኤርትራ ጦር በትግራይ አዋሳኝ በዛላምበሳ አቅራቢያ ከፍተኛ ወታደራዊ ግንባታ አከናውኗል በላይም ካለፈው ዓመት ጥር ወር ከነበረው የኤርትራ ወታደራዊ ግንባታ አንጻር የአሁኑ ከአስር እጥፍ በላይ ማደጉ ነው የተጠቆመው። ሳተላይት ምስሉ እንደሚያመለክተው በርካታ መድፎች ተሰልፈው ይታያሉ። ሀምሳ የሚሆኑ ንጹሀን ወደ ጎጃም ደብረ ማርቆስ ሲጓዙ ጉሀ ጽዮን አካባቢ በኦነግ ሸኔ ታጣቂዎች ታገቱ። በዛሬው ዕለት ከአዲስ አበባ ወደ ደብረ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ ፈለገጊዮን የሚል ስያሜ ያለው ባስ በኦሮሚያ ክልል ከፍቼና ጉሀ ጽዮን መካከል ባለው መንገድ ላይ አሊደሮ በተባለ ስፍራ ሙሉ ተሳፋሪዎቹ መታገታቸው ተሰምተዋል። ሹፌሩን ጨምሮ ሀምሳ የሚሆኑ ሰዎችን አሳፍሮ እንደነበር የተገመተው ባስ በግምት ሁለት ሰዓት ተኩል አካባቢ በታጣቂዎች ተመቶ ተሳፋሪዎች መወሰዳቸውን የአይንማኝ ሹፌሮች ነግረውኛል ሲል ቲግቫ ኢትዮጵያ ዘግበዋል። መንገዱ አምስት ሰዓት ተኩል ነው የተከፈተው። ከአዲስ አበባ ና ከተለያዩ አካባቢዎች የመጡ መኪኖች ቆመን ነበር። የታገተውን አውቶቡስ የፊት ለፊት ጎማውንና መስታወቱን በጥይት ከመቱ በኋላ ሹፌሩን ጨምሮ ተሳፋሪዎችን ይዘው ሄደዋል ሲሉ አይንማኙ አስረድተዋል። አክለውም የተወሰኑ ደቂቃዎች ከሚሊሻዎች ጋር ተታኩሰው ነበር፣ በበርካታ ኡራል መከላከያዎች ተጭነው ከመጡ በኋላ ነው መንገዱም የተከፈተው እንጂ በአካባቢው ጸጥታ አስከባሪዎች ትግል ሊሆን አልቻለም ነበር ብለዋል። ቅዳሜ ዕለትም ታጣቂዎች በአካባቢው ተመ ተመሳሳይ ነገር አድርገው እንደነበር ሹፌሮች የገለጹ ሲሆን ሚሊሻና ታጣቂዎች ሲታኮሱ ነበር። ታጣቂዎች መኪናቸውን በመምታት ካስቆሙ በኋላ አምስት የከባድ መኪና ሹፌሮችን ይዘው የሄዱት ሲሉ ገልጸዋል። ሹፌሮች ቅዳሜ ዕለት በነበረው ተኩስ ምክንያትም ለረጅም ሰዓታት ጎሐጽዮን ላይ ለመቆም ተገደው እንደነበር ገልጸዋል። አግተው ወስደው ሶስት እና አራት ሚሊዮን መጠየቅ ልምድ አድርገውታል። ነገር ግን ከፍለህም በህይወት ስለመለቀቅ ዋስትና የለህም ሲሉ ምሬታቸውን ገልጸዋል። ቲክቫ ኢትዮጵያ ከፈለገ ጊዮን ባስ ሰራተኞች ስለ ጉዳዩ የጠየቀ ሲሆን ለሹፌሩና ረዳቱ ደጋግመን እየደወልን ነው፣ እስካሁን ማግኘት አልቻልንም፣ አውቶቡሱ ከአዲስ አበባ ወደ ደብረ ማርቆስ ሲጓዝ ነበር የሚል ምላሽ አግኝተዋል። አሜሪካ በየመን የሀውቲ ታጣቂዎች ላይ አዲስ የአየር ጥቃት መፈጸሟ ተገለጸ። አሜሪካ በዛሬው ዕለት በየመን የሀውቲ ታጣቂዎች ላይ አዲስ የአየር ጥቃት በመፈጸም ፕሬዚዳንት ዶናልድ ትራምፕ ባለፈው ጥር ወር ስልጣን ከያዙ ወዲህ በመካከለኛው ምስራቅ እያካሄደች ያለችውን ትልቅ ዘመቻ አድማስ አስፍታለች። አሜሪካ ባለፈው ቅዳሜ በኢራን በሚደገፉት የሀውቲ ታጣቂዎች ላይ መጠነ ሰፊ የአየር ጥቃት የጀመረችው በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚደርሰውን ጥቃት ለማስቆም ነው። የሀውቲዎችን አልማሲራ ቴሌቪዥን ጠቅሶ ሮይተርስ እንደዘገበው አሜሪካ በዛሬው ዕለት በፈጸመችው ጥቃት ከዋና ከተማዋ ሰነአ ሰሜን በኩል የሚገኙት ሁለት የቀይ ባህር ከተሞች ሆዴይዳህ እና አልጃፍ ኢላማ ተደርገዋል። በጥቃቱ ቢያንስ 53 ሰዎች መገደላቸውን በሀውቲ የሚመራው የጤና ሚኒስትር ቃል አቀባይ አኔስ አልስባሂ ትናንት ተናግረዋል። አልስባሂ በጥቃቱ ከተገደሉት ውስጥ አምስቱ ሕጻናት፣ ሁለቱ ሴቶች መሆናቸውን እና ሌሎች 98 ደግሞ መቁሰላቸውን በኤክስ ገጹ ገልጸዋል። አብዛኛውን የየመን ክፍል የተቆጣጠሩት የሀውቲ ታጣቂዎች ከእስራኤል ጋር እየተዋጋ ለሚገኘው የፍልስጤሙ ታጣቂ ቡድን ሐማስ አጋርነት ለማሳየት በሚል ነበር ከህዳር 2023 ጀምሮ ከአሜሪካ እስራኤል እና ዩናይትድ ኪንግ ከኪንግደም ጋር ግንኙነት እንዳላቸው በሚጠረጥሯቸው በቀይ ባህር በሚንቀሳቀሱ መርከቦች ላይ ጥቃት ማድረስ የጀመሩት። ሮይተርስ የአሜሪካ ምንጮቹን ጠቅሶ እንደዘገበው አሜሪካ ኢራን ወደ ኒውክሊየር ድርድር እንድትመጣ በማዕቀብ ጫና እየፈጠረች ባለበት ወቅት የምትፈጽመው ይህ ጥቃት ለሳምንታት ሊቀጥል ይችላል። የሀውቲ መሪ አብዱል ማሊክ አልሀውቲ አሜሪካ የመንን ማጥቃቷን እስከቀጠለች ድረስ ቡድኑ በቀይ ባህር የሚንቀሳቀሱ የአሜሪካ መርከቦችን ማጥቃቱን እንደሚቀጥል ገልጿል። ወረራቸውን የሚቀጥሉ ከሆነ እኛም ትንኮሳ